እራስሽ እንደዚህ አታስገቢውም። አውቀሽ ነዋ፣ ፊትሽ እንዳይገባ ብዙ። ምን መሰለህ ብታገባው ትፈምስብኛለህ። ጭራሽ ፊቴን ደግሞ ህዝብ እንዳያዩ አልፈልግም። እና ማዘርን እኔን ካያችሁ ኦልሬዲ እሷን መገመት ቀላል ነው።

ከዚህ በኋላ የሚሆነው ማለት ነው። ወደ ክላሱ ላሱ ክላስ

እሱ ዛሬ የዛሬ ብሎጋችን ይህን ይመስል ነበር። ከዚህ በኋላ ወደ ቤት ስንሄድ የቤተሰብ አቀባበል ነው የምናሳያቸው። የመጨረሻው ፓርቲ የሚሆኑ መቻችሁ ዋላ የለስ ነው አትበሉ። እስኪ አሁንስ ግቢ ደፍተ ምንድን ነው ሴንስ እያደረገኝ አይደለም? በፈጣሪ እሺ። አሁን ሳናት ታያል ከተማ ይኸውላችሁ። እንዲህ የምንኖረው እንዲህ ነው የምንኖረው። ከተማ ይህንን ይመስላል። በማታ ወደ ቤት እየገባ ነው። ዋው አሜዚንግ። መብራቱ በቃ ሊያሳየኝ አልቻለም። እስኪ ወደ ቤት እየገባ ነው።

ሰላም ናቸው። ደህና ናችሁ? ውሏችን እንዴት ነው? እንዴት ናችሁ አላችሁ። ፀጉርን ማንቆረጠ ናት? ሰላም ማን ቆረጠ? እዛ ቁርጥ አረጉልህ? ያምራል። መጽሐፍ አንብቡልኝ ብሎ ነው። እያነበብከ ነው? ስታንጀረ ቤት ገብተናል። መልካም አዳር የመቻቹ ሰብስክራይብ አርጉ።